ሰላም፣ ጤና ስጠልኝ። ወደ አድማጮቼ የት ወንድሞቼ እንዴት ናችሁ? እኔ በጣም ደህና ነኝ። በድጋሚ በሌላ ቪዲዮ አስተያየት መጥቻለሁ። ዛሬ በጣም በጣም በጣም ነው የሚገርመው። እንግዲህ ያው የአንድ ቪዲዮ አይደለም ዱካሹ ያቀረበው የዛ ዶክተሩ አቤልን ለማጥፋት እየተዘጋጀ የነበረው ስለ ከሸፈባቸው፣ በጣም ደስ ብሎኛል፣ በጣም ከምነግራችሁ በላይ። ሌላው ደግሞ በጣም ያስገረመኝ ነገር አለ። እስኪቹ ቪዲዮ አይተን ተመልሰን እንምጣ።

ለምን በስነስርዓት አናወራም እንዴ? አይ መዘላለፉ መዘላለፉ ቢቀር አይሻልም? አይ መዘላለፉ አይቀርም ማለት እኔ የት እንደገባች ግራ ስለገባኝ፣ ኤቨን እኔ አበበ እዚህ ሊኖር ይችላል ብዬ ነበር እንጂ እነዚህ ዘው ብዬ መጣሁትም ነገር ሲጀመር የት ነው ያረካው? አንተ ጋር ነው የነበረው? ጭራሽ ኤልያስ ኤልያስ፣ ተረጋጋ። ተመልካቾች ይህ ልጅ እንድታቆት እፈልጋለሁ። ኤልያስ ይባላል የማትያስ ወንድም ነው። ማቲያስ ማለት እንግዲህ አቤል አቤል ጋር አብሮ የሚሰራ ልጅ ማለት ነው። ኤልያስም ከዚህ ቀደም አንድ ላይ ከአቤል ጋር የሚሰራ ልጅ ነበር። በደንብ ነው የምናወረው ስለዚህ ጉዳይ በደንብ እናወራለን፣ እነግራቸዋለሁ። ኦልሬዲ አይ ቲንክ አራት ወር ናን አካባቢ ስራ ካቆም ካደ ስም በህመም ምክንያት እንጂ ወደ እንትን ትመለሳለ፣ ወደ ስራ ትመለሳለ። እስኪ ቁጭ ብለን እንወያይ። መቼም ትፈቅድልኛል አለ። ስለ እሱም ጭምር ነው የምንወያየው እ ስለዚህ ገቡና እና ሁላችሁም ቁጭ ብለን በደንብ እንወያያለን። አንተም ግባና ቁሙ። ካሜሮን ተኛ አደለም። በእኔ ስር የሚሰራ ሰው አደለም። እሱን እናንተ ናቸው መነጋገር የነበረባችሁ። ምንም አቀው ነገር የለም። በቃ ልጁን አታስጨንቀው። ሲጀምር ምን የሚያቀው ነገር የለ። ለምን ዝምድና ዘመድ እየተቆጠረ ምናምን ሊያስፈልጋት የሚገባ ነገሮች እስኪ ስለ እንዴት ኤልያስ እንዳወቅ አሁንም እየተረዳህን ያለ አይመስለኝም። ብዙ ጉዳቶችና መከራ በደረሰብኝ ሰዓት አንተ ዛሬ የምታሳድደው አቤል እኮ የደረሰልኝ። አረ፣ አቤልን እኔ እያሳደርጉት ነው። ይሄው አሁንም እየተሰራ ያለው ነገር እኮ እንደዛ ነው። አንተ የምትፈልገው ነገር አቤል ማረጋቸውን ነገሮች አቤል ያረጋቸዋል ብለህ በአእምሮ ውስጥ የማይመጡ ነገሮች አንተ እያልክ ነው። እኛ እኔ ግን አንተ እኔ እኮ በተፈጠረው ነገር አንተም ታውቀው አለ እኔ እኮ አይደለሁም ነው። ወንጀለኛ ነው አቤል ወንጀለኛ ነው እያለ ያለው ወንጀለኛ ነው ብለህ እኮ አንተም እኮ አሁን አይደለም ብለህ እኮ የመተው ወይ ደግሞ ጉዳዩን እኮ አቤል ላይ ሊመሰክር የተዘጋጀው ማን ነው? አበበ ነው አይደል? የእሷ አበበ ነው የእሷ ወንድም አበበ ነው አይደል

አብረን አብረን ስንሰራ የነበሩ ሰዎች ነና። ስለዚህ በያንን መንገዶች አቤል ቤት ስትመላለሱ የአቤል ዘበኛ እንደሆነ ታውቃለህ፣ አበበ ያኔ ግን አቤል ላይ ምን እንደተፈጠረ የሁለታችን ግንኙነት የምትፈልገው በጣም ነው ማለት ስለ ሰዎች ትውውቅ ማለት ነው፣ ስለ ሰዎች ትውውቅ። ፍትህ ፍትህ በሚያስፈልግበት ዘመን ላይ እንትና ከእንትና ጋር ለምን ተዋወቀ በቃ እየተባባልን መቀጠል ያለብን አይመስለም። አሁን ቆቃ የኔና የእሷን ደግሞ ተውከው እና ከሌላ ሰው ጋር ያላትን ግንኙነት ምርመራው ያ ነው። እንግዲህ እዚህ ቪዲዮ ላይ እንደሰማችሁት የማትያስ ወንድም ሆኖ አግኝተነዋል። ይሄ ልጅ ማትያስ ደግሞ እንግዲህ ትላንትናም በለቀኩት ቪዲዮ ላይ አይታችኋል። አቤል ጋር ያለው ልጅ አብሮት የሚሰራው ይታይ ይፈተሽ ጀርባው ብዬ ነበር። ይህ ዛሬም በማግስቱ ልዑል መቼም የማይገባበት ጉድጓድ የማይቆፍረው የለም። ይቺ ልጅ ተከትሎ ነው መሰለኝ የእሱንም ጉድ ባንድ ጊዜ አውጥቷል። በጣም የሚገርም ነው። በጣም እንግዲህ እቺ ያበበህትናት እንደምናቀት እነዚህ ሰዎች እኔ ምንድን ነው ዙሪያውን አቤል በምን ዙሪያ እንደከረመ ና አሁንም በምን ዙሪያ እንዳለ ነው የሚያሳየን ይሄ ቪዲዮ እንግዲህ ይሄ ልጅ የራሱ የማቴዎስ ወንድም ኤልያስ እሱ ጋር እንደሚሰራ እንደነበረ ያው በዚህ ቪዲዮ እንትን ብለናል። ታስታውሱን እንደሆነ ከዚህ በፊት አቤል ራሱ ሲናገር ምንትኖቹ ሚስጥሮቹ እይወጡ ሲሄድ ማ ነው የካደኝ? ማ ነው እንደዚህ የካደኝ ይላል። ግን ከጎኑም የተቀመጡትን ስላላወቀ አንደኛው ካጂ ይሄ ነበረ ማለት ነው ከወንድሙ ጋር ምስጢር የሚያወጣ ከዚህ ከአበበ እህት ጋር ምን ያገናኘው ተመልከቱ። ደሞ ሲናገር እንደሰማችሁት ማቴዎስና አበበ ይተዋወቃሉ ሲል በራሱ በዚህ ቪዲዮ ላይ የምትሰሙት ነገር አለ። ይተዋወቃሉ እዛ ጋር ለስራ ጉዳይ ሳይሆን የሚታዋወቁበት ነገር አላቸው። እቺ እኔ ከዚህ በፊት ብያለሁ። እናትየዋ ሙሉ ቤተሰቦቹ የዚህ ወይ እንግዲህ ያንን ሃይማኖት ይከተላሉ ለነዚህ ሰዎች ስራቸው ይሄ ሁሉ በሙሉ ይሄ ነው። እናትየዋም ያስታውቃሉ በቪዲዮ ላይ ምንም እንትን ሳይል ጋሼ ናቸው እንዲገደሏቸው የሆነ ቃላታቸው ራሱ የሚነጋገሩበት የሚንሸኳሸኩበት ነገር እንዳልተስማማኝ ነገሪያቸው ነበር። አሁን እኔ ምንድን ነው እዚህ ቪዲዮ ላይ እንድታዳምጡልኝ የምፈልገው ይሄ ልጅ ይሄ ኤልያስ የሚባል ልጅ እኔ በተጎዳው ጊዜ የረዳኝ አቤል ነው። አሁን አንተ የምታሳድደው ተመልከቱ። ይሄ ከባድ ቃል ነው። አቤልና ልዑልን ለማጣላት የሚያደርጉት ነገር ነው። አሁን እናንተ እንደምታውቁት ልዑል ነው አቤልን የሚያሳድድ ገብቷቸዋል። ግን የሚጠቀሙት አጥንተው ነው። አጥንተው ፕሮግራም እያደረጉላቸውን ሁለቶችን ለመለያየት ያኛው ትላንትና ከትላንትና በዚህ በቀረበ ቀን ባየነው ቪዲዮ ላይ ልዑልን ሲዘልፈው ሰምተናል። አንተ ገንዘብ ተሰርቃ፣ አንተ ከሃዲ ነው ብዙ ነገር ብሎታል። አቤልን ከጎኑ አድርጎ እኔ ብዬህ ነበር፣ እየነገርኩ ነበር ብሎታል። ያ ማለት ምንድን ነው? አቤልን እየሞላው ነበር። ሁለቱን ለማጣላት የሚደረግ ሴራ ነው። ወንድሞች እህቶች፣ ይሄንን ነገር መረዳት መቻል አለባቸው። ሁለቱም ልዑልንም አቤልንም መረዳት መቻል አለባቸው። ጥናት ተደርጎ እየተደረገ ነገር ነው። አንድ ባንዳቸው እነሱን ለመጨረስ ይሄንን መረዳት መቻል አለባቸው። እዚህ ጋር እኮ ሲናገርሰ አቤልን ነው የምታሳድደው ይላል። አያችሁ፣ ከዚች ከወንጀለኛ ጋር እች ራሷን ወንጀለኛ ናት። የራሷን ቢጠና በራሷ እንደዚህ ከሚያጥሩት ትሆናለች፣ ወንጀል ከሚያጸዱት ውስጥ ምን ልትሆን ትችላለች። ሰው ነፍስ ሲጠፋ እንግዲህ ሰምተናል። ዛሬ በልዑል በተሰራው አቤል በሰራው ቪዲዮም ደግሞ የአበበ ማንነት ሰምተናል። አበበ ዘበኛ ሳይሆን ስራው ሌላ ነው። እኔ ብዬ ነበር ትላንትና ቪዲዮ ላይ ካስታወሳችሁ፣ አበበ ዘበኛ ሆኖ የገባው ለራሱ ፐርፐዝ አለው፣ የራሱ ሚና ነበረው። ይሄው ዛሬ በልዑል ቦታ ላይ ሰምተናል፣ በአቤል ቪዲዮ ላይ ሰምተናል። ስለዚህ እህት ወንድሞቼ፣ እኔ አሁን ምንድን ነው እዚህ ጋር ማለት የምፈልገው፣ የሁለቱ መሸትን ማለት ልባቸው ላይ ቂም መያዝ ጥሩ አይደለም። ሁለቱን መመለስና መታረቅ መቻል አለባቸው። እንትን ላይ ቀርበው እንደዚህ ሰላም መፍጠራቸው ማሳየት አለባቸው ለጠላቶቻቸው ፊት ማስነሳት ነው። ተመልከቱ እንግዲህ አቤል ልዑልን አቤልን ለማጥፋት ዶክተሩ ምን ያክል ቅመም እየቀመመ እንደነበር ያ ምንትን ግን እንደው ዛሬ ያተረፈው እንጂ በዚህ ወንድም ነበር የሚሆነው፣ በጓደኛው በማቴዎስ ወይም ደግሞ ሌላም ሊሆን ይችላል። በዛ ነበር የሚገሉት፣ በዛ ነበር የሚገሉት አሁን ይሄንን የሚያደርጉበት ግን አሁን አቤልን አጥፍተው ሉልን አያጠፉም ብላችሁ ታስባላችሁ? ዘሌን አያጥፉም፣ ሌሎች ወንድሞቻችን አያጠፉም ብላችሁ ታስባላችሁ? እንዳታስቡ፣ እያንዳንዳቸውን ያጠፏቸዋል። ምንድን ነው እነሱ ካልተከታተላችሁ፣ እነሱ ሪፖርቱን ካላወጡባቸው መንግስት ጸጥ ብሏል። መንግስት ወይ ግማሹ አብሯቸው የሚሰራ ነው። ሲናገሩም ሰብተናል ይህ የሚገለው ሰውዬ ሁሉን ይህ መድኃኒት የሚያጠፋው ሰውዬ ከመንግስት ጋር ነው። ከትንንሽ ሰዎች ምናምን ጋር የለም፣ ከመንግስት ጋር ነው የሚሰራው ብለዋል። ታዲያ እንደዚህ ባለበት ወቅት ጊዜው ነው ወይ የእነሱ መጣላት? ይኸው እያስተካከሉላቸው ሊያጣሏቸው እንደሆነ መረዳት መቻል አለበት። ወንድም እህቶቼ ገብታችሁ ውኡ ማለት መቻል አለባችሁ። በቃ ሌላ መስማት አንፈልግም፣ ማየት አንፈልግም። ሁለታችሁ አንድ ላይ ቁማችሁ እንደ ድሮ ማየት ነው የምንፈልግ በቃ የእናንተ ፈገግታ ሳቅ ነው የምንናፈቀው፣ ማለት መቻል አለብን። ይሄ ነው የሚታየኝ። ሌላ እስኪችን ደግሞ ቪዲዮ አይተን ተመልሰን እንምጣ። ወንድምህ ኬዝ ውስጥ አለ ኬዝ ውስጥ አለል። አንተ ደግሞ አንተ ደግሞ ታም በወጣህበት ተግባር አያደርግም። እንደዚህ ዐይነት ሰዎች አይደለንም። እኔ ስለምንም ነገር አላወራሁም። እንደዚህ ያደርጋል እንደዚህ አያደርግም አላልኩም። ወንድም ኬዝ ውስጥ አለን ያልኩት። አዎ ኬዝ ውስጥ አለ። ወንድም ኬዝ መልኮ፣ ኬዝ መልኮ ማለት ነው። እሷን ማስገብታታል። ኦልሬዲ እያስገባኝ ነው። ወንድም ኬዝ ውስጥ አለ ማለት ከሀቤል ጋር ይህንን ኬዝ ይዞት እየሰራው ነው አለ። ምን ሆኑ የምትለው ነገር ሁሉ ነው አይደለም። እየነገርኩ ነው እንደዚህ አረጉም። እንደዚህ አይነት ሰዎች አይደሉም አይደለንም እያልኩ ነው። ስለምንድን ነው እያወራ ያለው? ሰማችሁ። እዚህ ቪዲዮ ላይ ልዑል ያለው ምንድን ነው? ወንድምህ ኬዙ ጋ አለበት ሲለው፣ ፈስ ያለበት ዝላይ አይችልም እንደሚባለው ማለት ነው። ኤልያስ ምንድነው ያለው? ወንድሜ እንደዚ አይነት ቆሻሻ ተግባር አያረግም አናደርግም ነው ያለው ልዑል። ጥያቄው ግን ኬዙ ጋር አለበት። ያው እያጣራ ነው ነገሩን፣ ልዑልን አቤልን ነጻ ለማውጣት ወንድሙ ማቴዎስ አለበት። ያው ሲንጫጫ ሰምተነዋል፣ አለበት እሱን ነበር ጥያቄ የጠየቀው፣ ግን እንዳልኳችሁ ደግሜ ፈስ ያለበት ዘላይ አይችልም ይባላል በሀገራችን። ይሄ ልጅ ተናገር እዚህ ቆሻሻ ነገር አይሰራም፣ እንደዚህ አያደርግም። ስራውን ነበር የተጠየቀው፣ ግን የሱ የልቦ ያለበትን ተናግሯል። አያችሁ ምንድነው ግንኙነታቸው? አበብነት አምራት አንድ ነው የሚሰሩት። በምን አይነት መንገድ ነው? አብረው ነው የሚሰሩት ምንስ ነው አብሮ የሚሰሩት? በአንተ ጉዳይ ምን ታምራትና አበራ ታምራት ቤት የሚመጣው አንተ ፈልጎ አይደለም በመጀመሪያ ማለት ነው። ካበራን ፈልጎ አብዛኛውን ጊዜ አንተ ቤት ስለምትኖር አንተ በመፈለግ ሀሳቦ ነው የሚመጣው እንጂ ፋይል ሊቀባበሉ ነው። እኔ ብዙ ጊዜ ቤት አልኖር። ስለዚህ እኔ ቤት ታምራት ሲመጣም እንኳን የሚመጣው እኔም ፍለጋ ሳይሆን አበምን ፍለጋ ነው ሲጀመር፣ አበበ ስራ ይሄ ብቻ አለ። እሺ፣ ጥበቃን ነበር የሚሰራው። ጥበቃ ሆኖ የገባው አንተን ጋ ያለውን ፋይሎች ለታምራት እንዲሰጠውና እንዲቀባበሉ ስለአንተ ያለው መረጃ ሁሉ እንዲሰጠው ወይ ደግሞ እንዲነግረው ነዚህ ቤት የገባው እንጂ ሌላ ነበር ስራ። ፓርቲው ላይ ትዝ ካለ ከአንተ መታላ የዛን ጊዜ አበበም ነበር ታምራትም ነበሩ። አበበም እንዲሰራ ዛ ቦታ አንተ ስትወጣ እሱ ሲጀምር እዚህ ቤት አይቆይም፣ ተከትሎክ ነው የሚወጣው። ምገባበትና የምትወጣበትን ሰዓት በደንብ ያውቀዋል። እዛ መተው ሲያወሩ እኔ ደግሞ ድንገት አስተናጋጆኛ ነው የገባሁት። እዛ ሲያወሩ ከሰማዋቸው ጊዜ ጀምሮ መከታተል ጀመርኩ። ከዛን ታምራት ፍቅረኛ ነበረችው የገደላቸዋት። ስለም መግደል ለምታወራ አንተ ጥሩ ጥሩ ነገር አታስብም እንዴ? እኔስ እስካሁን እየነገርኩህ ያለው እውነታውን ነው። እሺ ቀጥይ። ስለዚህ ደካማ ጎን ማጣራት ጀመርኩ። ከዛ እንደ ካማጎኑ አንድ ጓደኛውና አንድ ደግሞ ፍቅረኛው እንደሆነች ተሰማ። ከዛ ታምራት ባገኘው አጋጣሚ ወይ ደግሞ በሌላ ሰው የሚሆን ከአንተ ጋር ልጅቷ ግንኙነት እንዳላት ወይ ደግሞ ራሂል ግንኙነት ካንተ ጋር እንዳላት ለማሳመን ሞከርኩ። እኔ አይደለም ማድረግ ይሄን ስራ፣ ሌሎች ልጆች ናቸው የሚያደርጉት። እኔ ትዕዛዝ ብቻ ነው የምሰጠው። ከዛ ስላንተ ብዙ ነገሮችን እንዲያውቅ አደረግኩ። ውሸትም ቢሆን ከልጅቷ ጋር ግንኙነት እንዳላክ እንዲያቀርገዋለሁ እና ስለ አበበ ደግሞ ከመጣ ከአበበና ታምራት ግንኙነት አላቸው። ትዚህ ልክ እንደሆነ አላውቅም፣ ግን ልብ ያልከኝ ግን አይመስለኝም። የፓርቲው ጊዜ በጣም እናንተ ጋር ስመላለስ ነበር። እኔ በተባልኩበት ስራ ላይ የምሰራው እዚ ጋ ነገር ሁኝ ከተባልኩኝ ሆኝ ነው የምሰራው። ዌይተር እንደሆነ ያዘዘኝ ሌላ ሰው ነው፣ ከድርጅቱ የታዘዝኩት። ከዛን ታምራት ስለሁለታችሁ ሁሉ ነገር አወቅ ከዛ ራይል ጠፋች። አሁንም እያመንከኝ አይደለም? ራይል ጠፋች የምትይው ስለሞተች ነው? አዎ ሞታለች። ትሞት አትኑር ትኑር አላቅ። እሺ እርግጠኛ አይደለሁም፣ እኔ የተባለ የተሰማውት ብቻ ነው ነገርኩ። እሺ ከዛ እንትን አምራት አንተ መበቀል ፈለገ? በምን አይነት መንገድ? ስለአንተ ውሸት ነገር ወይ ደግሞ የማይመስል ነገሮችን በማድረግ ይህን የሚያደርገው ብቻውን ሳይሆን ከበራ ጋር ነው። ይህን የሚያደርገው ብቻውን ሳይሆን ከአበበ ጋር ነው። ከዛን ታምራት ግዴታ ከእሱ ጋር የምትሆን ሴት ወይ ደግሞ ጓደኛ መያዝ እንዳለበት ምናምን ነገር ነግሮ አለሁ። ወንድሞቼ እኔ ያልገባኝ ነገር የዚች ልጅ አላማዋ ምን ይሆን እንዴ? ይህ ታምራት የሚባለውም እርግጠኛ ነኝ የዚች ጓደኛውን ነፍሱ እንዲጠፋ ያደረገው የፍቅረኛውን እሱ ነው ብዬ ነው የምገምተው። በዚች ልጅ አነጋገር ማለት ነው ለታምራት ለሚባለው አቤል ጋር ግንኙነት እንዳላት አድርጋ ያሳመነችው ከተናገረችው ካፏ ከምንሰማው እሷ ናት። ግን ምን ይሆን ተልኳ? እንዴት ልትበቀለው የምችለው እንደገና በጎን ደግሞ ለዚህ ለአቤል ደግሞ ምትቀጥር። ግራ አልገባችሁም? እዚህ ጋ ምንድነው አላሙ የዛችንም ልጅ ደግሞ ነፍሷ እንድጠፋ መሰረቱ ናታለች ማለት ነው። እቺ ምንም ግንኙነት በሌላቸው እቺ በራሷ ሰው ቀጥራ እያስወራች ማለት ነው። ተመልከቱ እንግዲህ ይሄ ውሸት መሆኑ ምንም ግንኙነት እንደሌላቸው በዚች በአንደበቷ በአፏ ተናገረች። ሰማ ነው ዛሬ ሆን ብለው እንዳወሩበት ሆን ብለው እንትን እንዳሉ የጓደኛውንም ሌላ ሰው ሰጥታ እሱ እንዲበቀላት ያስደረገችበት ምክንያት ሊሆን ይችላል። አያችሁ፣ የሚወዳት እሷን ማጣት እሱን ለመጉዳት በጣም ያችን ልጅ ይወዳታል ስለተባለ እሱን ለመጉዳት ነው ይህን ሁሉ ያደረገችው። እቺ ሰይጣን ናት። እቺ ምን ሰው ናት እንዴ? በጣም ነው የሚያሳዝነው። ምን ትጠቀማለች አሁን? ያቺ ወጣት ልጅ ህይወቷ ብትጠፋ ይች ልጅ ምን ትጠቀማለች? ተመልከቱ እንዴት ልባችሁ ደንደን ይህ በዛ እንትኑ ማህበራቸው እንዴት እንደሚያደርጋቸው የሰው ነፍስ ቫሊው የሌለው እንደሚያደርገው በአእምሯቸው ላይ ተመልከቱ። አነጋግሯ በጣም ነው የሚገርመው። ለዛች ልጅ ህይወት መጥፋት እቺ ልጅ ናት ተጠያቂዋ። በእውነት ነው የምላቸው እቺ ነች ተጠያቂዋ። ልጁም እየወደዳት ከዚህ ልጅ ጋር ሆነ ብሎ ነው እንግዲህ አቤል እሷን ያፈቀረችው የመሰለችው አፍቅሯት መስሎት ይሆን መስሎት ነው ያደረገው ብዬ ነው የማስበው። በርግጥ ልጁ መጀመሪያውኑ ስራው ከነሱ ጋር ነው፣ የዛ ማህበር አባል ነው። ግን በሌላ ቪዲዮ ከዚህ በፊት በለቀቀው ዋይታችሁ እንደሆነ እሷ ከሸኘች በኋላ ከሸኛት በኋላ የድርጅቱ አላፊ አስወጣት ታክሲ ውስጥ ካለ በኋላ ሁለቱ ተመልሰው ሲጠጡ ነበር። ታምራት እናሱ ብሏል። ተመልከቱ። አሁን ደግሞ ተይዞ በራሱ አፎን እስከምንሰማው ሸኩ ያለው እች ሴትዮ በምጠቁመው ጥቆማ ከሌላ ፍሰት ጓነ ያለው እንሰማዋለን። ግን በጣም ነው የገረመኝ እኔ በጣም ይከብዳል፣ እንደዚህ ሲሰማ። አበበ አበበ እንኳን አይደለም ስሙ፣ አበራ ነው። ታምራትም ደግሞ ተመልከቱት። የነሱ ወንድሜ ወንድሜ ነው ወንድሜ ነው እያለ አቤል እንግዲህ ስንቴ ነው ስለ ታምራት ሲናገር የሰማ ነው ወንድሙ እንኳን ቀርቦ አንተ እኔ ከአንተ በላይ እኔ ያውቀዋለሁ ወንድሙን ለራሱ ከአንተ በላይ እኔ ያውቀዋለሁ ብሎ ሲከራከልለት የነበረው ጓደኛው ነው ታምራት የሚባለው ተመልከቱ አላማቸው ግን አንድ እና አንድ አቤል ለመጣል ነበር አቤል ደግሞ ይሄ ታምራት የሚባለውን እንግዲህ ሰምተናል ምስጢሩን አላወጣም ምን ሲል ስለ እሱ ሲደብቅ ግን አያችው ምን ያክል ሴራ ሲሰሩበት እንደነበረ ምን ያክል እቅድ እቅድ የረጅም እቅድ እንደነበራቸው እሱን ለመጣል ያሳውቃል። በእንደዚህ ደረጃ ሰው ያመኑት ሲከዳ የእድሜ ልክ በሽታ ነው ይሄ፣ ትልቅ በሽታ። ለማንኛውም እቺ መጨረሻ ላይ የመለቀውን ሙዚቃ አዳምጣችሁ ደስ ካላችሁ ሼር አድርጉልኝ። በተረፈ በሌላ አስተያየት እስከምንገናኝ ድረስ ለዛሬው በዚህ እሰናበታቸዋለሁ ባይ

አደባባይ ላይ ተላትናት ሰው ካብረህ የበላ